ጽናት ዛሬም ጽናት ላይ ነው ያለሁት ማለት ነው። ጽናት ልጅ መጥቻለሁ ማለት ነው። ጽናት እና ኪራ እንግዲህ እናቱ ሞታ ነበር ማለት ነው። የኪራ እናት ጽናትም ደግሞ መታመማቸውን አልተናገረችም ነበር ማለት ነው። በኋላ ላይ ግን ሰምቶ እሷንም አግብተዋታል ማለት ነው። ተጋብተዋል። በሰርጋቸው ቀን ነበረ እናቱ ያለፈችው ማለት ነው። በዛም አባቱ ደግሞ የኪራ አባት አስማምቷቸው አብረው እየኖሩ ይገኛሉ ማለት ነው። ሐዘናቸውን ሐዘናችን እያሉ አብረው ኪራና ጽናት፣ እንደዚሁም ደግሞ ምሩ ናሆሜ ሆነው፣ ክብሩም ደግሞ ትንሽ ከሰኒ ፍቅር ሳይዘው አይቀርም ማለት ነው። ከሰኒ ፍቅር ይዞታል መሰለኝ፣ ሳስበው እንደው ትንሽ ጀመርመር ያደረገው መሰለኝ። ሰላም ውድ ቤት ሰዎች፣ እንዴት ናቸው? ደህና ናቸው ወይ? ክፍል ስልሳ ዘጠኝን ይጀላችሁ መጥቻለሁ። ጽናት ማለት ነው። ጽናትና ኪረ አሁን ላይ ያሉበት ሁኔታ እንግዲህ አንዱ ጓደኛው ነኝ ብሎ መጥቶ እሱ እኔ ምን እንዳሰበ አላውቅም፣ ብቻ እሱ ሊገለው አስቧል መሰለኝ ማለት ነው ያው ለምን ሙሉ ተስፋ ትሰጣታለህ ለጽናት እያለው ነበር፣ ማለት ነው። እሱም ደግሞ ምን ማለት ነው፣ ጽናትን እኮ እኔ ከልቤ አፈቅራታለው እያለ እየተናገረ ነበር ማለት ነው። እንደዚም ሆኖ ግን ይሄ መቶ የሚናገረው ልጅ አላማረኝም፣ ምንም አላማረኝም ማለት ነው። ጽናትን ያፈቅራታል እንዳለ ከኪራ ያው ነገር ይፈልጋል መሰለኝ ማለት ነው። እንደዚሁም ደግሞ ግራ ተጋብተዋል። ኪራ አሁን ላይ እየጠጣ እየመጣ ነው ማለት ነው። ድሮም ጠጥቶ ነበር የሚመጣም ዘንድሮም ደግሞ እየጠጣ ነው ያለው ማለት ነው። ውድ ቤተሰቦቼ በመጠጥ ነው ያለው ማለት ነው። ምናልባት ያው ጽናት ኪራን ስለምትወደው እሱም ስለሚወዳት አሁን ላይ ማንም እንደሌላቸው አውቆ ሊጠቀምባቸው ፈልገው ይሁን አላውቅም። ክብሩም ደግሞ ከሰኒ ትንሽ ሽውት ያደረገው አይቀርም። ፍቅር ማለት ነው እነሱ ጋ ነው ያለው ከነሱ አይሄድም ማለት ነው። ማለቴ እሷ ጋር ይጨቃጨቀ አልኮ ሰረቴ ምናምን እያለ የተንከባከባት ይገኛል ማለት ነው። እንትና ክብሩ ሲመስለኝ እሱ ደግሞ እንግዲህ እሷን ይጠርሳል። ምክንያቱም ምሩ ሂዳለች፣ ከናሆም ጋር አብረው ናቸው ማለት ነው። ጽናትም ከኪራ ጋር ያለች እሱን እሱን ሲ ምናልባት እንትን ሊሉ ይችላሉ ማለት ነው። እሷና እሱ አንድ ላይ ቢሆኑ ደስ ይላል። ምክንያቱም እንደዚህ እየተፎጋገሩ ነው ያሉት ሁለቱ ማለት ነው። በሚያሳዝን ሁኔታ ግን አብረው ሆነው ማየት እፈልጋለሁ። ኪራና ጽናትም ማለት ነው። ውድ ቤተሰቦች አንድ ላይ ቢሆኑ ደስ ይል ነበረ። ግን ሁለቱ አንድ ላይ ለመሆን አቅም የላቸው የሆነ አላቅም ገና ናቸው ማለት ነው። ክራና እንትና ደግሞ ያው ጽናትዬ አንድ ላይ ሁነው ማየት እንፈልጋለን ሁላችንም ውድ ቤተሰቦች ማለት ነው። ምክንያቱም አሁን ላይ ያሉበት ሁኔታ በጣም ያስጠላል ማለት ነው። ጭቅጭቅ ነው ሁለ ጊዜ ጭቀጭቃሉ። በፊት ደህና ነበሩ። አይ አንዱን አለፍን ስንል ደግሞ አሁን አንዱ ይገባል ማለት ነው። አንዱን አለትን ሲሉ አንዱ አንዱን ተዋጣን ሲሉ አንዱ በቃ ነገር ነው። ጽናትና ኪራ ላይ ነገር ነገር አንዱን አለትን ሲሉ ሌላው ይነሳል ይተካል እና የሁለቱ ነገር በጣም ያሳስበኛል ማለት ነው ውዶች። ይሄ በዛ ላይ ደግሞ አሁን ላይ ተዛል መስተው አለው እየኖሩ ነው ግን ምቀኛቸው በዛ የኪራና የጽናት ማለት ነው በመካከላቸው የሚገባው ነገር መንፈስ ወግቸዋለሁ። አሜን እላቸዋለሁ ወይ። ሁለቱ አንድ ላይ ሆነው ማየት እፈልጋለሁ። ጽናትና ኪራ አንድ ላይ ቢሆኑ ብዬ እመኛለሁ ሁል ጊዜ ማለት ነው። አሁንም አንድ ላይ ናቸው፣ ግን የበለጠ ደግሞ አንድ ላይ እንደሆኑ እመኝላቸዋለሁ ማለት ነው። ውድ ቤተሰቦቼ ሁለቱ አንድ ላይ መሆን አለባቸው ማለት ነው። ኪራና ጽናት አንድ ላይ የመሆን ቻንሳቸው መቀጠል አለበት ማለት ነው። ያባችሁ በመሀላቸው በእርግጥ ምቀኛ እየገባ እያጣላቸው፣ ምቀኛ ይገባል፣ ያጣላቸዋል። ግን እነሱ ቢሆኑ እንደዛም ሆኖ ፍቅራቸው ያማረ የሰመረ ነው ማለት ነው፣ ደስ በሚል ሁኔታ። እሷ ደግሞ እኮ ደርባባ ነች፣ የኔ ምስኪን ማለት ነው። ጽናት፣ ትግስቷ፣ ደርባባነቷ በጣም ስለምትወደው ማለት ነው። ብዙ ነገር እንኳ አድርጓት እስካሁን ድረስ አብረው ከጎኑ ነው ያለችው ማለት ነው። እንደዛም አድርጓት ግን አብራናት ማለት ነው። ስንት ነገሮችን አድርጓታል ኪራ ማለት ነው። ጽናትን ግን እሷ ጥንካሬዋ፣ ለሱ ያላት ፍቅር፣ ለሱ ያላት ስሜት ከባድ ነው ማለት ነው። እሱ ያው አሁን ላይ በጣም ግራ የሚገባ ነገር ያ እየሰከረ እየመጣባት ነው ማለት ነው። እሱሱ ያናዳታል፣ እሱሱ ያበሳጫታል ጽናትን ማለት ነው። አሁ እኔም በሆን በሳጫ ታ ስትላላቸው እና ምርና ናሆሚ አሁን ላይ ያሉበት ሁኔታ እነሱ ሁለቱ ደግሞ ደስ የሚል ነገር እያሳለፉ ይገኛሉ። ሁለቱ ማለት ነው ናሆምና ጌራ ያው አሁን ሀዘን ላይ ነው ያሉት። ግን አሁን ክዶ ሲጠጣ ደግሞ ግራ ተጋብታለኝ ጽናት ምክንያቱም እንዴት ጠጣ ምናምን እያለች ነበር ማለት ነው። እንደዚ ያለችበት ምክንያት ምንድን ነው? እሱ ያው ጠጥቶ እየመጣ ስለሆነ ምናልባት ይረብሸኛል ብላ ፈርታ ይመስለኛል ማለት ነው። አንደኛም ደግሞ መጠጣት የለበትም ነበር። ትንሽ ነገር አገኘ መጠጣት ነው ስራ ኪራ። በነገራችን ላይ እሱም እሱም ሲሆንባት በጣም እየተበሳጨች እና እየተናደደች ስለሆነ ነው ማለት ነው። የኔ ደርባባ ጽናትዬ የምትስጌነሽ ደርባባ ነች፣ አስተዋይ ነች። ብዙ ብዙ ነገሮችን የምታሳልፍ ልጅ ናት። ብዙ ነገሮችን ያሳለፈች ልጅ ናት። ግን ባይገፋ ትላለ አሁን ደግሞ እወዳት አለው እያለ ነበር። ግን ፍቅራቸው ገደል ሊገባ ትንሽ ነቀር ነው ማለት ነው። እሱን የሚያደርገው ማነው ነው? ይህ አሁን አዲስ የመጣው ልጅ ማን ነበረ? ስሙን ቄስ ቄሴጥራ እሱ ሊያግተው ይመስለኛል። እንትናል ናሆምን ማለ ይህን ኬራም ማለት ነው፣ ሊያግተው ይመስለኛል እና ለምን ሙሉ ተስፋ ትሰጣት አለህ ሞትህን እየጠበቅ ምናምን እያለው ነበር ማለት ነው። አልገባኝም። እንደዚህ ሲለው ማለት ነው እሱ። አሁን ጽናት በጣም መስኪን ነች። ይሄ ልጅ ደግሞ ጓደኛ ነኝ ብሎ መጥቷል ማለት ነው። እሱን እሱን እንግዲህ እያስተናገደችው ትገኛለ። ግን አሁን ላይ ገብቶም ሲጠይቃት ስለ ኪራም ምንም እየጠይቃት ነበረ። እሷም የመለሰችለት እንደምትወደውና እንደምታፈቅረው ነው ግን ኪራን ታገተችው። ምን ይመስላል? ይታገታል ብዬ አስባለሁ ሲመስለኝ ማለት ነው። ምክንያቱም ይህ ልጁ ሊያግተው ነው የመጣው መሰለኝ ወዶቼ ማለት ነው። ጽናት እንግዲህ በጣም ስኪት ነች። እና ወዶቼ ይሄን ይመስላል። ጽናት፣ ላይክ ሸር፣ ሰብስክራይብ